እኔ የምለው ሀይሜ ለቡራ ሚስቱ እንጂ የኪስ ዋሊቱ አደለችም አይደል? ቡራ ዝም በላቸው ንዳው። እኔማ ከትናንትና ጀምሮ ያሸዋል ገና በሚለው ሙዚቃ ቀውጭው ቀውጭው እያለኝ ነው። በመጀመሪያ ሰላም ቤተሰቦች፣ የክርስትና እምነት ተከታዮች እንኳን አደረሳችሁ። ዛሬ ስለ ሀይሜ ቡራ በርከት ያሉ ነገሮች እንዲችላችሁ መጥቻ አለውኝ ትናንትና እንግዲህ አይታችኋል ቤተሰቦች፣ ቡራ እንዴት በቦክስ እያነጠረው እንደነበረ። ያው ታቃላችሁ። ቪዲዮ አሰራውም በዓል ስለሆነ በዓል እየደረሰ እየመጣ ስለሆነ የበዓል ስራ ቢዚ ቢዚ ኢዚ አድርጎኛል ቤተሰቦች። እና ግን ሳየው ማለት ነው ኦማይ ጋድ የሸዋር ገና የሚለው ሙዚቃ ከፍተሽ ቀውጩ ቀውጩ እያለ ነበረ። እንዴ እኔ ማ ገረመኝ እኮ ይሄ ልጅ እንዴ የምነካው ቤቱንም ሚስቱንም እንዴት ይሆናል እያልኩ ነበር። ከዛ በላይ ደግሞ እኛንም እርዳታ እየጠየቀ እንዴናትና ቡራማ ዛሬ ዝም እንዳትለው እያልኩ ሲመጣ ማለት ነው። ገና ምጥት እንዳለ በቦክስ ሲለው ኦ ኦ እንዴት ደስ እንዳለኝ። ሰው ሲጣላት ደስታለሁ ማለት አይደለም ቤተሰቦች። ሰው እያብታቃላችሁ የስራው ባህሬ ነው በሚለው ማለት ነውና አንድ ቪዲዮ ስለ ቡራና ቢካ አብረው ሆነው መኪና እየነዱ ኦር ደግሞ ቡራ ስለ መኪና እያስተዋወቀ የተለቀቀ ቪዲዮ አለ። ትናንትና ማታ አካባቢ አይቸዋለሁኝ። ያው እንደ ነገር ኳችሁ ነው መስራት ያልቻልኩት። በዓል እየደረሰ ነው። ፋሲካ በዓል እየደረሰ ነው። ታቃላችሁ ህማማት አንድ ሳምንት ነው የቀረ። ሁላችሁ እንኳን አድርሳችሁ፣ ፈጣሪ እንግዲህ ጾማችሁን ሴደታችሁን ይቀበል እያልኩኝ ማለት ነውኝ። እና ብዙ ልጆችን እየተሽከረከሩ አየኋቸውኝ ቪዲዮ ሰርተውበታል። ና ቡራ ከቪዲዮ በኋላ በጣም ደስተኛ ነው እያላችሁ ነው። እና ታዲያ አልቅስላችሁ እንዲምነካችሁ ቤተሰብ አንዳንድ ጊዜ ማሰብ እንዴ ነው ተስኗቸዋል። በል አላውቅም እንደዚህ ያላችሁትን ነው እንደዚህ እያልክ ያለሁትኝ። ሲቀጥል ደግሞ ቢካ ከጎኑ ነበረ ሀይሚ የለችም። ቪዲዮውን ሰርተው ስለዚህ ቡራ ከቢካ ጋር መኪና እየነዱ ነበረ። ሀይሚ ለምን የለችም? ሀይሚ ለቡራ አሁን ፍቅረኛውን አትቃጣይ ደግሞ ሚስቱ እንዲህ የኪስ ዋሊቱ አይደለችም በየሄደበት ይዟት የሚዞረው። ሀይሚም ደግሞ ሴት ልጅ ናትኝ በዚህ በምሽት ከሱ ጋር ከመዞን ለራሷ ቴኬር ብታረግ ለራሷ ጊዜ ብሰጥ። ሴት ልጅ በነገራችን ላይ ልክ እንደወንድ አይደለችም። ወንድ በፈለገው ሰዓት ይወጣል ምናምን የሆነ ነገር ጉዳይም ሊኖረው ይችላል ያንንም ለማስፈጸም ሊሆን ይችላል። ወጣውና በወጣ በገባ ቁጥር ሀይሚን ይዞ መሄድ አለበት ማለት ነው። ማለት የእናንተ ሀሳብ ከምን አንጻር ከምን አንግላይታችሁ ነው? ሲቀጥል ቡራ ደስተኛ ነው እያየኑ ነበረ፣ ቪዲዮ ላይ ደግሞ ያ ነገር ተፈጥሯል እያላችሁ ነው። እኛ ከመጀመሪያው ጀምረን ተናግረናል። ስራ እየሰሩ ነው፣ አፍንጫው ደምቷል ምናምን የተወሰነ አይቼ ነበር እኔ ራሱ ማለት ነው። አንዳንድ አንድ ታምሌ ላይ ደግሞ ሳይ እንዴ ከየት እንዳመጣችሁ ታላቅም በዛ አድርጋችሁለታል። አይ ጥሩ ነው ደም ስለሌለው ደሙ በዛ ብታረጉት አሪፍ ነው እና ግን ቤተሰቦቼ ማለት ነው አንዳንድ ጊዜ ስራ ሲሰራ እንዴት ነው ሊያጋጥም ይችላል ስላችሁ ሳታስቡትኝ፣ ስራ ሆኖ እያለ ግን ሪል ለማስመሰል ሊፈጠር ይችላል። ኦር ደግሞ የፋሲልን ኪስ አይታችሁ ከሆነ ከአንድ በኩል ማለት ነው የሆነ የያዘው ነገር አለ እና ሜይ ቢ እኔ ሳስብ ቪንቶ ይዘው የመጣ መሰለኝ፣ እንጂ ቡራ ሲጀምር አይማታም፣ ከሰው ጋር እንደዛ ያክል አይጣለም። ግን በጣም ያስደስታኝ ማለት ነው። ሀይሚዬ የንግስቱን ቀደም ማርጎ አስገብቱ ወደ መኪናው ይዟት ላጥ። ሲ ኦ ማይ ጋድ! እና እንግዲህ ቤቱ መጥቶ ጥራሽ ሚስትህንም ቤትህንም ልትወርስ ነው። እንዲያንተ ፋሲል ግን እንዲያረ ስራህን ቢያንስ አንዳንድ ጊዜ ማለት ነው፣ በደንብ በአግባቡ ስራ ማለት ስድብ ምናምን ካፍ ተቆጣ እያልኩ የቤተሰቦች ዛሬ ወደ መጣሁበት ነገር ስመጣላችሁ ሀይሚዬ የስቶሪ ላይ ተለያየ ነገር እየለቀቀች ነው። ስለ ቡራም ያው ነግራችኋ አለው መኪና እየነዳ በተለቀቀው ቪዲዮ ላይ ብዙዎቻችሁ የተለያየ ነገር እያላችሁ ነው። ማለት በቃ ልጁ ምንድን ነው አይደሰት ነው ኦር ደግሞ ካልያዘ ውጭ አይውጣ ነው፣ አልገባኝ ምን እንዳሰባችሁ። ስለዚህ ቆይ መጨረሻ ላይ በደንብ አብራራላችኋለሁ። ወደ ሀይሚጋ ሲመጣላችሁ ግን ስቶሪ ላይ ቲክቶክ ላይም እንደዚሁም ኢንስታግራም ላይ ያስቀመጠችው ነገር አለ። ከኢንስታግራሙ ስጀምርላችሁ መ የሰው ልጅ ግን በሚል ቃል ቀጣይ ታሪክን ሲያበላሽ እግዚአብሔር ደግሞ ከዛ በሚል ቃል አበቃለት ያልከው ምዕራፍ ያስቀጥልልሃል በማለት የተሰበረ ልብ አድርጋለች። እውነት ነው፣ በነገራችን ላይ ማለት ነው። የሰው ልጅ ቀጣይ ታሪካችንን ሊያበላሽ አይችልም። ስለኛ ብዙ ሊያወራ ይችላል፣ ብዙ ሊል ይችላል። ነገር ግን እኛ ብቻ ሳይሆን የምንጎዳው ከኛ በላይ ያ ሰውዬ ነው ሊጎዳ የሚችለው። ምክንያቱም አላግባብ ጊዜውን እያጠፋ ነው። ማጥፋት ሌለበት ቦታ ላይ ስለኛ ሲያወራ ወይንም ደግሞ ስለኛ ክፉ ነገር ሲናገር የሱ ጊዜ ይበላሻል። እውነት ነው። ፈጣሪ ቀጣ ያበቃለት ያለውን ምዕራፋችንን በመልካም ቀይሮ መልካም ነገሮችን ወደኛ በማምጣት ሊያስቀጥልልን ወይንም እኛ ካሰብነው በላይ መልካም ነገሮችን ይሰጠናል። ይሄ ምንም የማይካድ ነገር ነው ግን የሰው ልጅ እኛን ታሪክ በፍጹም አያበላሽም። ሲቀጥል ደግሞ በህይወታችን ውስጥ የሚመጡ ሰዎች ምንም አይነት ክፉም ሊሆኑ ይችላሉ፣ ጥሩም ሊሆኑ ይችላሉ። ምክንያት አላቸው ወይም ፈጣሪ በምክንያት ወደኛ እንዲመጡ የሚያደርጋቸው አንደኛ ፈጣሪችንን እንድናመሰግንበት፣ ሁለተኛ ደግሞ እኛ ከነሱ የምንማረው ነገር አለን። በክፉ እንኳን ቢመጡ የሆነ ትምህርት አስተምረውን ስለሚያልፉ ኦር ደግሞ ከእኛ ስለሚርቁ ያን ነገር እንግዲህ በምስጋና መቀበል ይሻላል ብዬ ነው እንደኔ ማስበው። እኔ በህይወቴ ውስጥ ብዙ ሰዎች ወደ እኔ ይመጣሉ፣ መልካም ያስተማሩኛሉ፣ ኦር ደግሞ መጥፎ ነገር አርገው ያ መጥፎ ነገር ለመልካም ተቀይሮ እኔ ጋር መልካም ነገር የገጠመኝ ነገር ስላለ የመጡት ሁሉ ክፉ ናቸው ማለት አይቻልም። እንደገናም ደግሞ ጥሩም ናቸው ማለት አይቻልም። ግን ወደ ህይወታችን ሲመጡ ምክንያታዊ እንደሆነ ማለት ከማንም ሰው ጋር ስንተዋወቅ የፈጣሪም እንትን አለበት እና በምክንያት እንደሆነ ማመን መቻል አለብን። ወደ ቴቷ ኮስቶሪዋ ስመጣላችሁ ምናልባት እኔ በህይወት ምርጡ ሰው ላልሆን እችላለሁ። ግን አንድ ቀን ስሜን ስትሰማ ፈገግ ብለህ እሷ ኮ እየተለየች ነበረች እንደምትል ብላ ነጠብጣብና የተሰበሩ ልቦች አድርጋለች ማለት ነው ሀይምዬ። እንግዲህ ያው ማለት የፈለገችው ወይንም መልእክቱን ማድረስ የፈለገችው ሰው አለ፣ እሷ የምታቀው እኛ የማናውቀው ነገር። ግን ሀይምዬ፣ ሁሌም ምርጥ እንደሆንሽ፣ ሁሌም ቅመምዬ ምርጥ ልጅ እንደሆንሽ እናውቃለን ሁላችንም ማለት ነው። ና በዚህ ደረጃ እንዲሰማሽ አንፈልግም ማለት እንቦጭም አለው ሙጁ ራሱ ይወለ የሚያለቅስ ነገር የከፈዋል፣ አደለ አይኑ ላይም እንባ ቀረረ። እንደዛ ነገር አለበትና ሃይሚዬ ሁሌም ቢሆን ማለት ነው ካጠገብሽ ያሉ ሰዎች ለአንቺ መልካም ላይ ሆኑ ይችላሉ። እና ቃለን ከዚህ በፊትም ተናግረሻል ማለት የሚያስመስሉ ሰዎች እንዳሉ አንቺን እንደሚወዱ አስመስለው ነገር ግን አንቺን እንደየ እየጎዱሽ እንደሆነ ተናግረሻል። ግን ምንም ነገር ቢሆን ምንም ነገር አንቺ ከማንም ከምንም በላይ እንደሆንሽ በመጀመሪያ ራስሽን አሳምኚ። ሲቀጥል ደግሞ ብዙ ሰዎች አንቺ ጋር ለመድረስ ወይንም ደግሞ በአንቺ ስለሚቀኑ ይሆናል ብዙ ነገሮች ሊያረጉብሽ የሚችለውና አንድ ቀን ማለት የሰው ልጅ በነገራችን ላይ ማለት ነው ስትለያዩ ነው ጥቅምና ጉዳቱን የምታውቁት። ቤተሰቦችና በብዛት ማለት ነው በተለይ ኢትዮጵያ ላይ እንዳየነው ከሆነ ከአጠገባችሁ የሆነ ሰው ኖሮ አንዳንዴ ላናመሰግን እንችላለን፣ ወይንም ደግሞ የዛ ሰው ጥቅም፣ የዛ ሰው መልካምነት ለእኛ ላይታየን ይችላል። ልክ የተወሰነ ስትራራቁ ወይንም ደግሞ አብራችሁ መሆን ሲቀር የሆነ ሰዓት የሆነ መልካም ነገር ያን ሰው ማለት መልካም ነገር እንዳደረገላችሁ ወይንም መልካም ነገር እንዳለው ትዝ ይላችኋልና በዛን ሰዓት ያ ሰው ኮ ብላችሁ ያን ሰው ለማመስገን ወይንም ያን ሰው ትናፍቁታላችሁ ሁላ ድጋሚ ባገኘው የምትሉበት ጊዜ አለና በሕይወታችሁ ሁላችሁም ብትሆኑ መልካም ነገር አድርጋችሁ ለፉ ከሰው ምንም አጠብቁ። የሆነ ሰዓት ያ ሰው ይጸጸታል ባደረገው ነገር እናንተ ይናፍቃችኋል፣ ሚስ ያደርጋችኋል። እና መልካም ነገር ማድረግ ለራስ ነው የሚባለው ብዙ ጊዜ እንደዛ ነው። እና ሀይሚዬ እንዲከፋሽ አንፈልግም በጭራሽ ማለት ነው፣ ምንም እንድትሆንብን አንፈልግም። ሲቀጥል፣ ቢካም እንግዲህ አንዳንድ ነገሮችን ጥቅሶችን በብዛት ያደርጋል። በነገራችን ላይ ዛሬም ምን ብሏል መሰላችሁ? አንዳንድ ነገሮች ቃል አውጥተህ ከመናገር በላይ መተንፈስ ይከብድሃል በማለት አስቀምጠ ተደርጓል ያው ቢካ ማለት የነ ሀይሚ የነ ቦራ ምርጥ ጓደኛ ካጠገባቸው ብዙ ነገሮችን አብሮ የሚካፈል ምርጥ ሰው ነው። እውነት ለመናገር እኔ እስከማውቀው ድረስ ማለት ነውና ያው ተመሳሳይ ነው። በነገራቸው የሀይሚ ቢካ ተመሳሳይ ነው። ቢካም ብዙ ጊዜ ነው እንደዚህ አይነት ነገሮችን ስቶሪ የሚያደርገው ሰው ደግሞ ስቶሪ ሲያረግ ምንድነው የተሰማውን ነገር ወይንም የሚያሳልፈውን ነገር ነው ስቶሪ የሚያደርገው። በቃ የተሰማውን ስሜት ሼር ያረጋል፣ ሜንሽን ያረጋል ለሌላ ሰው ማለት ነውና እንደኔ ግን በቃ የሆነ ነገር ሊሰማኝ ይችላል፣ ሊከፋኝ ይችላል። የሰው ልጅ ነው፣ ማንም ሰው ይከፋዋል፣ የሆነ ነገር ሊሰማዋል። ግን ቢሆንም ነገሮችን በትግስት ወደ ፈጣሪ ቀርቦ ፈጣሪ መጠየቅ ነገሮች እንዲስተካከሉ። ከዛ በላይ ደግሞ እንደነገርኳችሁ ነው። መልካም ሰዎች በህይወታችሁ ላይኖሩ ይችላሉ፣ አንዳንድ መልካም ያልሆኑ ሰዎች። ነገር ግን እናንተ አመስጋኝ ሆኑ፣ መልካም ሆኑ፣ እነሱም ይቀየራሉ።